እስከ 20 በመቶ ከሚደርስ የዋጋ ቅናሽ ጋር እጅግ በጣም ዘመናዊና ቅርጡ የመኖሪያ አፓርትመንቶች እንዲሁም ሞል ስታንዳርድ ያላቸው የንግድ ሱቆችን በተመጣጣኝ ዋጋ ከአያት አክሲዮን ማህበር። ሰላም ጤና ይስጥልኝ። ክቡራን አድማጭ ተመልካቾቻችን እንዴት ናችሁ? በያላችሁበት መልካም ጊዜ እንዲሆንላችሁ ልባዊ ምኞቴ ነው። ክቡራን አድማጮች፣ ክቡራን ተመልካቾች ዛሬ እንግዲህ እጅግ በጣም ቆንጆ ነገር ይዞ መጥቻለሁ። አፓርትመንቶቻችን በተመለከተ በደንብ የማስቃኛችሁ ነው የሚሆነው የግንባታቸው ሁኔታ፣ ክፍያቸውን በተመለከተ፣ ከዛ በተጨማሪ ደግሞ የንግድ ሱቆች አሏቸው። መጨረሻ ላይ ደግሞ ስለ አክሲዮን በደንብ አድርጌ የማስቃኛችሁ ነው የሚሆነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናል ሰብስክራይብ በማድረግ የደወል ምልክቷን ብትጫኑ መረጃ በነፃ ነው የምታገኙት። ከዛ በተጨማሪ የዚህን ሪል ስቴት መረጃ አቅርብልን ብትሉኝ መረጃውን በነፃ የሚሰጣችሁ ነው የሚሆነው ማለት ነው። አሁን ወደ ጉዳያችን እንገባለን። ስለ አያት አክሲዮን ማህበር እንግዲህ ስንመለከት የተለያዩ የግንባታ ሂደት ያላቸው የተለያዩ ሳይቶች ይኖሩናል ማለት ነው። ለምሳሌ ግንባታቸው ጅማሮ ላይ ያሉና ግንባታቸው ሰማንያ ፐርሰንትና ከዛ በላይ የደረሱ ሳይቶች አሉ። የተለያዩ ሳይቶች ናቸው ግን ግንባታቸው ሁለት አይነት የግንባታ ሂደት ያላቸው ናቸው። ለምሳሌ ግንባታቸው ሰማንያ ፐርሰንትና ከዛ በላይ የደረሱ ሳይቶች አንደኛው ሳይት እንግዲህ በጣም ብዙ መረጃም ሰጥተናቸዋል። ስለዚህ ሳይት ሲኤምሲ ሚካኤል የሚገኘው ሳይት ነው። ጌትድ ኮምፓውንድ አፓርትመንቶችን የያዘ ነው። ሚክስድ ዩዝ አፓርትመንት፣ ሬዚደንሻል አፓርትመንት እና ዱፕሌክስ አፓርትመንት የሚባሉ ፕሮዳክቶች አሉን እዚህ ሳይት ላይ እንግዲህ አዲስ የተለቀቁ ከዚህ በፊት ያልነበሩ ዝቅ ያሉ ፍሎሮች አሉ። ያ ማለት ከአስረኛ በታች ከአራተኛ ፎቅ ጀምሮ አዲስ የተለቀቁ ፕሮዳክቶች አሉን ማለት ነው። ሰባ አምስት ካሬ፣ መቶ ካሬ 145፣ 120፣ 115 ካሬ አዲስ የተለቀቁ ሳይቶች ናቸው። ግንባታቸው እንግዲህ የውጭ ልስ ላይ የደረሰ እንግዲህ 80 ፐርሰንት እና ከዛ በላይ የደረሱ ሳይቶች ናቸው ማለት ነው። ሌላኛው ሳይት እንግዲህ አያት ባቡር ጣቢያው ጋር የሚገኝ ሳይት ነው። ይሄ ሳይት እንደ ሲኤምሲው ሳይት ግንባታው እንግዲህ ሀይሊ ፕሮግረስድ የሆነ ሳይት ነው ማለት ነው። እዚህም ሳይት ላይ እንግዲህ አዲስ የተለቀቁ ቤቶች አሉ። ለምሳሌ 85 ካሬ፣ 95 ካሬ እንደዚህ አዲስ የተለቀቁ ቤቶች አሉ። በጣም ዝቅ ያሉ ፍሎሮች አምስተኛ ፎቅ፣ ስድስተኛ፣ ሰባተኛ ከአስረኛ በታች አዲስ የተለቀቁ ፕሮዳክቶች አሉ ማለት ነው። ሌላኛው ሳይት እንግዲህ በተወሰነ መልኩ እንግዲህ ከሴሚሲ ሚካኤል እና ከአያት ባቡር ጣቢያው ሳይት እንግዲህ ሬሌቲቭሊ ፕሮግረሱ አሪፍ የሆነ ወይም ከነዚህ ሳይቶች ጋር ሊቀራረብ የሚችል ፕሮግረስ ያለው እንግዲህ አያት ዞን ስምንት ተብሎ የሚጠራ ሳይት አለ። እዛ ሳይት ላይም እንግዲህ ከሁለተኛ ፎቅ ጀምሮ የመኖሪያ አፓርትመንቶች እየተሸጡ ነው የሚገኙት ማለት ነው። እነዚህ ሳይቶች እንግዲህ ግንባታቸው ሰማንያ ፐርሰንትና ከዛ በላይ የደረሱ ሳይቶች ናቸው ማለት ነው። ገና ጅማሮ ላይ ያሉ ሳይቶች አሉን። ደንበኛው ቀስ እያለ የሚከፍል ሳይጨናነቅ የሚከፍልባቸው ሳይቶችም አሉ ከአስር ፐርሰንት ቅድመ ክፍያ ጀምሮ። ለምሳሌ የተባበሩት አደባባዩ ጋር ያለ መሪ ስኩል ኦፍ ቱሞሮ አጠገብ ያለ ሳይት አለ። እዛ ሳይት ላይ እንግዲህ ከሰባ ካሬ ጀምሮ እጅግ በጣም ቆንጆ የሚባሉ አፓርትመንቶችን የያዘ አዲስ ፕሮጀክት አለ። እዛ ሳይት ላይ እንግዲህ ከአራተኛ ፎቅ ሶስተኛ ፎቅ ጀምሮ ቤቶች አሉ ማለት ነው። ከሰባ ካሬ እስከ 150 ካሬ ነው አፓርትመንቶቹ። ባለ አንድ ባለ ሁለት ባለ ሶስት ባለ አራት መኝታ ናቸው ማለት ነው። ሌላኛው ገና ጅማሮ ላይ ያለ ሳይት እንግዲህ አያት ለሚኩራ ክፍለ ከተማ አጠገብ ወይም ዞን ሶስት ብለን የምንጠራው ከሰባ ሁለት ካሬ ጀምሮ እንግዲህ ዝቅ ያሉ ፍሎሮች አራተኛ ፎቅ ሶስተኛ ፎቅ ማግኘት የምንችልበት አማራጭ ይኖራል ማለት ነው። ሌላኛው ሳይት ደግሞ በከፊል ዞን ስምንት ሳይት ላይ ዝቅ ያሉ ፍሎሮች እንግዲህ ይኖራሉ። ገና ጅማሮ ላይ ያሉ ነው የሚሆነው ማለት ነው። ከዛ በተጨማሪ እንግዲህ በጣም ብዙ ሰው ሲጠይቀን የነበረ መሀል ከተማ ላይ እንግዲህ ቆንጆ አፓርትመንቶችን እየሸጥን ነው። ብዙ ደንበኞች በጣም በተቀላጠፈ ሁኔታ እየገዙ ነው የሚገኘው። ካሳንቸስ ዋና እንግዲህ የአዲስ አበባ እምብርት የሚባለው ቦታ ላይ ካሳንቸስ እንግዲህ ከ45 ካሬ ጀምሮ እየሸጥን ነው የምንገኘው። ባለአንድ መኝታ 45 ካሬ 55 ካሬ 60 ካሬ ባለ 2 መኝታ 80 ካሬ ባለ 3 95 ካሬ 115 ካሬ እንደዚህ የካሬ አማራጮች እየሸጥን ነው። ባለ 4 መኝታም አለን 140 እና 160 ካሬ ነው። እንግዲህ አሁን ላይ እንግዲህ አራት ብሎኮች ለሽያጭ ቀርበው እየተሸጠ ነው የሚገኘው ማለት ነው። ከሶስተኛ ፎቅ ጀምሮ አክቲቪሊ እየተሸጡ ነው የሚገኙት። ቅድመ ክፍያቸው ከ10 ፐርሰንት ጀምሮ ነው የሚሆነው ማለት ነው። እነዚህ ሳይቶች እንግዲህ በሁለት ነው የከፈልኩላቸው፣ ግንባታቸው ጅማሮ ላይ ያለና ግንባታቸው ሰማንያ ፐርሰንት እና ከዛ በላይ እየደረሱ ማለት ነው። ከዛ በተጨማሪ ደግሞ የባንክ ብድር የሚፈልጉና ማይፈልጉ የማይፈልጉ ተብሎ ነው የተቀመጠው። እንደየፍሎራቸው እና የባንክ ብድር መሰረት ያደረገ ነው የሚሆነው ማለት ነው። ለምሳሌ ግንባታቸው ሰማንያ ፐርሰንት እና ከዛ በላይ የተገነቡ ሳይቶችን ስንመለከት እንግዲህ በካሬ ሰሚ ፊኒሽ እና ፉልፊኒሽ ፊኒሽ ፕራይስ አሬንጅመንት አላቸው። የሴሚሲ ሚካኤል የአያት ባቡር ጣቢያ ሳይት እንግዲህ በከፊል ደግሞ ዞን ስምንት ብለን የምንጠራው ሳይት እነዚህ ሳይቶች ግንባታቸው እንግዲህ 80 ፐርሰንትና ከዛ በላይ የተገነቡ ናቸው። ቅድመ ክፍያቸው ኤብን ከዚህ በፊት ሲሸጥ ከነበረው ከ25 ፐርሰንት ወደ 15 ፐርሰንት ቀንሷል ማለት ነው። ቅድመ ክፍያቸውን በተመለከተ ዋጋቸውን ስንመለከት በካሬ እንግዲህ እንደየፍሎራቸው ነው። ለምሳሌ ከሶስተኛ ፎቅ እስከ ስምንተኛ ፎቅ ያሉትን ስንመለከት በሰሚ ፊኒሽ ማለት ነው 123717 ብር ነው የሚሆነው በካሬ ማለት ነው። በሰሚ ፊኒሽድ ከሶስተኛ እስከ ስምንተኛ ፎቅ ድረስ ያሉ ቤቶች ናቸው። በፉል ፊኒሽድ ሲሆን ደግሞ 156607 ብር ነው የሚሆነው ማለት ነው። ለምሳሌ እነዚህ ቤቶችን ስንመለከት ደግሞ በባንክ ባንክ ፈልጋለሁ ለሚል ደንበኛ በሰሚ ፊኒሽድ እንግዲህ እነዚህ ቤቶች በካሬ ከሶስተኛ እስከ ስምንተኛ ፎቅ ያሉት እንግዲህ 145475 ብር ነው። በፉል ፊኒሽ ሲሆን ደግሞ 187479 ብር ነው የሚሆነው ማለት ነው። እያለ እያለ እየቀነሰ የሚሄድበት አጋጣሚ አለ። ለምሳሌ ከ9ኛ እስከ 14ተኛ ፎቅ ድረስ ያለውን ባንክ ለማይፈልግ ደንበኛ በካሬ 107ሺ ብር ነው የሚሆነው ማለት ነው በሰሚ ፊኒሽ። በፉል ፊኒሽ ስንመለከት ደግሞ ፕሮጀክት እንግዲህ 143451 ብር ነው የሚሆነው ማለት ነው። እነዚህ ሰሚ ፊኒሽ እና ፉል ፊኒሽ በካሽ ለሚገዙ ደንበኞች የተቀመጠ ነው ማለት ነው። ከዛ በተጨማሪ ለምሳሌ ከአስራ አምስተኛ እስከ መጨረሻ ፎቅ ያለውን ዋጋ ስንመለከት በካሬ እንግዲህ ሰሚ ፊኒሽ ከ98164 ብር ጀምሮ ነው የሚሆነው ማለት ነው። ከአስራ አምስተኛ ፎቅ እስከ መጨረሻ ፍሎር ያለው በካሬ ከ98000 ብር ጀምሮ አለ ማለት ነው። በሰሚ ፊኒሽድ በፉል ፊኒሽድ ሲሆን ደግሞ 124000 ብር ይሆናል ማለት ነው። እነዚህ እንግዲህ ሶስቱን ሳይቶች ያካትታል ሲኤምሲ ሚካኤል፣ አያት ባቡር ጣቢያው መጨረሻ እና አያት ዞን ስምንት ያሉ ሳይቶችን ያካትታል ማለት ነው። እነዚህ ሳይቶች ግንባታቸው ከ80 ፐርሰንት በላይ የደረሱ ሳይቶች ነው። ቅድመ ክፍያቸው ከ15 ፐርሰንት ጀምሮ ነው የሚሆነው። ከዚህ በፊት 25 ፐርሰንት ነበረ ማለት ነው። ከዛ በተጨማሪ ሌላኛው ፕሮግረስ ያላቸው ጅማሮ ላይ ያሉ ሳይቶች ናቸው። ቅድመ ክፍያቸው ከ10 ፐርሰንት ጀምሮ ነው። ከዚህ በፊት 15 ፐርሰንት ነበረ፣ አሁን ላይ 10 ፐርሰንት ሆኗል ማለት ነው። አያት ዞን ሶስት መሪ ስኩል ኦፍ ቱሞሮ አጠገብ አያት ዞን 8 በከፊል ከዛ በተጨማሪ ደግሞ ካሳንቸስ ሳይት ማለት ነው፣ ከ10% ቅድመ ክፍያ ጀምሮ እየተሸጠ ነው የሚገኘው ማለት ነው። ለምሳሌ የመሪ ስኩል ኦፍ ቱሞሮ አያት ዞን 3 እና አያት ዞን 8 ያሉት ሳይቶችን በከፊል ዋጋቸውን ስንመለከት እንግዲህ በካሬ በሰሚ ፊኒሽድ እንግዲህ ከ3ኛ እስከ 8ኛ ፎቅ ያሉት 121000 ብር ነው። ከዘጠነኛ እስከ አስራ አራተኛ ፎቅ ሲሆን ደግሞ አንድ መቶ ሰባት ሺህ ብር ነው የሚሆነው ማለት ነው ከአስራ አምስተኛ በላይ ያሉት ደግሞ በካሬ ዘጠና ሰባት ሺህ ብር ነው የሚሆነው ማለት ነው። ቅድመ ክፍያቸው ከአስር በመቶ ጀምሮ ነው እየተሸጡ የሚገኙት በኢትዮጵያ ብር ማለት ነው። ሌላኛው ወደ ካሳንችስ ሳይት እንደዚሁ ስንሄድ እሱም ቀስ እያለ የሚከፈል ነው፣ በኢትዮጵያ ብር የሚሸጥ ነው። የዶላር የብረት የሲሚንቶ መጨመር አይታሰብም ማለት ነው። እዚህ ሳይት ላይ እንግዲህ ከ45 ካሬ ጀምሮ አዲስ እየተሸጡ የሚገኙ አፓርትመንቶች አሉ። የካሳንቸስ ሳይትን ስንመለከት እንደዚሁ ባንክም መጠቀም የሚፈልግ ደንበኛ የባንክ ኦፈር አለ። ባንክም አልፈልግም ለሚል ደንበኛ ካሽ መጠቀም የሚችልበት አማራጭ አለ ማለት ነው። ለምሳሌ ከሶስተኛ እስከ ስምንተኛ ፎቅ ያሉትን የካሬ ዋጋ በሰሚ ፊኒሽ እንኳን ስንመለከት ከ124 ሺህ ብር ጀምሮ ነው የተሸጠ የሚገኘው። ከዘጠነኛ እስከ 14ተኛ ፎቅ ድረስ ያሉት ደግሞ 111573 ብር ነው። ከ15ተኛ በላይ ከሆነ ደግሞ 106 ሺህ ብር ነው በካሬ የተሸጠ የሚገኘው። ስለዚህ እጅግ በጣም የሚያዋጣ ቆንጆ ሳይት ነው የሚሆነው በተለይ ካሳንቺስ ሳይት መሀል ከተማ ነው። ለካፒታል አፕሪሽን እንኳ ይሆናል መልሶ ለመሸጥ። ከዛ በተጨማሪ ሪተርን ኦን ኢንቨስትመንት ቆንጆ የሚባል ኢንካም ጀነሬት የሚያደርግ ነው። ምክንያቱም ለመከራየትም በጣም ቆንጆ መሀል ከተማ ያለ ሳይት ስለሆነ ማለት ነው። ሌላኛው ደግሞ ሶስተኛው እንደ ኢንድ ዩዘር ወይም እንደ ፋይናል ዩዘር ሆነው ቢገዙትም እዛው አካባቢ ኦፊሶ፣ ትምህርት ቤት፣ የምርት ተቋማት ብዙ ነገሮች ያሉት ስለሆነ የአዲስ አበባ እምብርት የሚባልበት ቦታ ላይ ነው የሚገኘው ማለት ነው። ስለዚህ አፓርትመንቶቻችን ጠቅለል ሳደርግላችሁ ኤን ነው የሚመስለው። ከዛ በተጨማሪ ደግሞ ስለ ንግድ ማዕከሎች ስንመለከት የንግድ ሱቆች እንግዲህ ሲኤምሲ ሚካኤል ጀርባ ነው የተሸጠ የሚገኘው አያት ግራንድ ሞል ተብሎ የሚጠራ ነው። ከዚህ በፊትም የተለያዩ መረጃዎች ሰጥተናቸዋል። እዚህ ሳይት ላይ እንግዲህ ከ24 ካሬ ጀምሮ አዲስ እየሸጡ ነው የሚገኙት ማለት ነው። ቅድመ ክፍያችን ከ25% ጀምሮ ነው የሚሆነው ማለት ነው። ዋጋቸው ከዚህ በፊት እንደነበረው ነው ማለት ነው። በካሬ እንደየፍሎራቸው ነው የሚወሰነው። ግራውንድ ፍላይ ግራውንድ ፍሎር ላይ 165 ሺህ ብር ነው። ፈርስት ፍሎር 159942 ብር። ሰከንድ ፍሎር ላይ ደግሞ 158631 ብር ነው። ሶስተኛ ላይ ደግሞ 157320 ብር ነው የሚሆነው። ለምሳሌ ሶስተኛ ፎቅ ላይ ያለ 24 ካሬ ያለን የንግድ ሱቅ ስንመለከት ጠቅላላ ዋጋው ወደ 37 አካባቢ ነው የሚሆነው። አድቫንስ ፔይመንቱ እንግዲህ ወደ 943 ሺህ ብር ነው የሚሆነው፣ 25 በመቶ ማለት ነው። ከዚህ በፊት እንግዲህ ሙሉ መረጃ ሰጥተናቸዋል። ዛሬ እንግዲህ ለማስተዋወስ ያህል ነው የሚሆነው ማለት ነው። ከሰው ተጨማሪ ደግሞ ሽያጩ 89 ፐርሰንት ያህል የደረሰ መሆኑን ሪኮል ለማድረግ ነው ማለት ነው። አክሲዮን የተሸጠ ነው የሚገኘው። የአንድ አክሲዮን ዋጋ መቶ ብር ነው። ዝቅተኛው የአክሲዮን መጠን 2500 ነው። ወደ ብር ስናመጣው እንግዲህ 250 ሺህ ይሆናል። 250 ሺህ እንግዲህ ከነ ሰርቪስ ቻርጁ በ40 ፐርሰንት ማለት በቅድመ ክፍያና መቶ ፐርሰንት መክፈል ይቻላል። 40 ፐርሰንት ስናደርገው እንግዲህ የ250 ሺህ እንግዲህ 40 ፐርሰንት መቶ ሺህ ነው። 5 ፐርሰንት ያገልግሎት ክፍያ አለ። 112500 ብር በመክፈል እንግዲህ የድርጅት ባለቤት መሆን የሚችሉበት አማራጭ አለ። መቶ ፐርሰንትን መክፈል ይቻላል። የዝቅተኛውን አክሲዮን መቶ ፐርሰንት ስንመለከት ለምሳሌ 262500 ብር ይሆናል ማለት ነው። እርስዎ የፈለጉትን የአክሲዮን መጠን መግዛት ይችላሉ ማለት ነው። ይህን ሁሉ መረጃ በነፃ ነው የምሰጣችሁ። ቻናልችን ሰብስክራይብ በማድረግ የደውን ምክቷን ብትጫኑ እጅግ በጣም ጠቃሚ መረጃ ታገኛላችሁ። ከእናንተ ምንም አይነት ክፍያ አንጠይቅም፣ በነፃ ነው የምናገለግላችሁ። ደውላችሁ መረጃ መጠየቅ ሳይት፣ ቢሮ መጎብኘት ከፈለጋችሁ ቢሮችን እዚህ ሲኤምሲ ሚካኤል አጠገብ ነው የሚገኘው።